በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛው ማለት ነው የመጀመሪያው ምዕራፍ ስድስት እንግዲህ በሚነክፉ ሰዎች ዘንድ ልትከራከሩ አትድፈሩ ከጓደኛው ጋር በአመፃኞች ዘንድ ሊከራከር የሚችላለን በደጋጎች ዘንድ አይደለምን ከባልንጀራው ጋር ክርክር ያለው ቢኖርም በቅዱሳን ዘንድ ይከራከር በሚነቅፉና በአመፃኞች ዘንድ ግን አይደለም ቅዱሳን ሰውን ሁሉ እንደሚዳኙ አታውቁምን? እናንተ ሰውን ሁሉ የምትዳኙ ከሆናችሁ ይህን ትንሹን ነገር ልትዳኙ አይገባችሁምን? የዚህን ስ ዓለም ዳኝነት ተውትና በመላእክትስ እንኳ እንድንፈርድ አታውቁምን? ነገር ግን የዚህ ዓለም ክርክር ያላቸው ሰዎች ቢኖሩ በቤተ ክርስቲያን የተሾሙ የበታችሁን ድሞች የሰማ ይስሟቸው። ይህንም የመላችሁ ስዘልፋችሁ ነው። እንግዲህ ከመካከላችሁ ወንድማማቾችን ከወንድሞቻቸው ከወንድሞቻቸው ጋር ማስታረቅ የሚችል ሽማግሌ የለምን? ነገር ግን ወንድም ከወንድሙ ጋር ይካሰሳል፣ ይህም በሚያምኑ ፊት ይደረጋል። እንግዲህ ጸብና ክርክር ካላችሁ ከመጀመሪያው ጀምሮ ውርደት እንደሚሆንባችሁ ዕወቁ። እንግዲያማ እንዴት አትነጠቁም? እንዴት ሳትገፉም አሁንም ቢሆን እናንተ ዐመፀኞችና ቀማኞች ናችሁ፣ እንደዚህም ወንድሞቻችሁን ትበድላላችሁ። ዐመፀኞች የእግዚአብሔርን መንግሥት እንደማይወርሱ አታውቁምን? አያስቷችሁ። ሴሰኞች ወይም ጣዖትን የሚያመልኩ ወይም አመንዝራዎች ወይም ቀላጮች ወይም በወንድ ላይ ዝሙትን የሚሰሩ የሚሰሩባቸውም ቢሆኑ ሌቦች ወይም ቀማኞች ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሷትም። እንግዲህ እናንተ እንዲህ ስትሆኑ እነማን ናችሁ? ነገር ግን በጌታችን በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋለን። በሆነ ሁሉ ላይ ሥልጣን አለኝ፣ ግን ሁሉ የሚጠቅመኝ አይደለም። ሁሉም ይቻለኛል፣ ነገር ግን በእኔ ላይ እንዲሰለጥን የማደርገው ምንም የለም። መብል ለሆድ ነው፣ ሆድም ለመብል ነው፣ እግዚአብሔር ግን ሁለቱን የሚሽራቸዋል። ሥጋችሁም ለእግዚአብሔር ነው እንጂ ለዝሙት አይደለም። እግዚአብሔርም ለሥጋችሁ ነው። ጌታችን ኢየሱስ ክርስቶስን ከሙታን ያስነሳው እግዚአብሔር እኛንም በካህሊነቱ ያስነሳናል። ሥጋችሁ የክርስቶስ አካል እንደሆነ አታውቁምን? እንግዲህ የክርስቶስን አካል ወስዳችሁ የአመንዝራ አካል ታደርጉታላችሁን? አይገባም። ከአመንዝራ ጋር የተገናኘ ከእርሷ ጋር አንድ አካል እንዲሆን አታውቁምን? መጽሐፍ ሁለቱ አንድ አካል ይሆናሉ ብሏልና። ከእግዚአብሔር ጋር የተዋሃደ ግን ከእርሱ ጋር አንድ መንፈስ ይሆናል። ከዝሙት ራቁ። ኃጢአት የሚሰራ ሰው ሁሉ ከስጋው ውጪ ይሰራልና፣ ዝሙትን የሚሰራ ግን ራሱ በስጋው ላይ ኃጢአትን ይሰራል። ስጋችሁ ከእግዚአብሔር ለተቀበላችሁት በእናንተ አድሮ ላለ ለመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም ምን ለራሳችሁም አይደላችሁም፣ በዋጋ ተገዝታችኋልና። ስለዚህም እግዚአብሔርን በስጋችሁ አክብሩት። ምዕራፍ ሰባት ስለ ጻፋችሁልኝ ለሰው ወደ ሴት ለመቅረብ ይሻለዋል። ነገር ግን እንዳትሴሰኑ ሰው ሁሉ በሚስቱ ይወሰን፣ ሴትም ሁላ በባሏ ትወሰን። ለሚስትም ባሏ የሚገባትን ያድርግላት፣ እንዲሁ ሚስትም ለባሏ የሚገባውን ታድርግለት። ሚስት በራሷ አካል ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ባል በራሷ አካል ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት እንድትተጉ ከምትስማሙበት ጊዜ ብቻ በቀር ባልና ሚስት አትለያዩ። ዳግመኛ ሰይጣን ድል እንዳያደርጋችሁ በአንድነት ኑሩ፣ ሰውነታችሁ ደካማ ነውና። ይህንም የምላችሁ እንደ ፈቃድ ነው እንጂ ላዘዛችሁ አይደለም። ሰው ሁሉ እንደ እኔ ሊሆን ወዳለሁና፣ ነገር ግን ሰው ሁሉ እግዚአብሔር እንዳደለው ጸጋ ይኑር። ግብሩ እንዲህ የሆነ አለና ግብሩ ሌላ የሆነም አለና። ነገር ግን ያላገቡትንና አግብተው የፈቱትን እንደ እኔ ሆነው ቢኖሩ ይሻላቸዋል እላለሁ። መታገስ ባይችሉ ግን ያግቡ፣ በፍትወት ከመቃጠል ማግባት ይሻላልና። ያገቡትንም በእግዚአብሔር ትእዛዝ አዘዛቸዋለሁ፣ በራሴ ትእዛዝም አይደለም። ሚስትም ከባሏ አትፋታ። ከተፋታችን፣ ብቻዋን ትኑር፣ ያለዚያ ከባሏ ጋር ትታረቅ። ባልም ሚስቱን አይፍታ። ሌላውን ግን ከራሴ እናገራለሁ፣ ከጌታችንም አይደለም። ከወንድሞቻችን መካከል የማታምን ባሏንም የምታፈቅር ከእርሱም ጋር ለመኖር የምትወድ ሚስት ያለችው ሰው ቢኖር ሚስቱን አይፍታ። ሴቲቱም የማያምንንና ሚስቱንም የሚያፈቅር ከእርሷም ጋር ሊኖር የሚወድ ባል ቢኖራት ባሏን አትፍታ። የማያምን ባል በሚስቱ ይቀደሳልና የማታምን ሚስትን በባሏ ትቀደሳለችና፣ ያለዚያማ ልጆቻቸው ርኩሳን ይሆናሉ። አሁን ግን ቅዱሳን ናቸው። የማያምን ግን ቢፈታ ይፍታ። ወንድምና እህት እግዚአብሔር ለሰላም ስለጠራቸው እንደዚህ ላለ ግብር አይገዙምና፣ ሚስትም ባሏን ታድነው እንደሆነ አታውቅምና፣ ባል ሚስቱን ያድናት እንደሆነ አያውቅምና። ነገር ግን ሁሉ እግዚአብሔር እንዳደለው፣ ሁሉም እግዚአብሔር እንደጠራው እንዲሁ ይኑር። ለአብያተ ክርስቲያናትም ሁሉ እንዲህ ስርዓት እንሰራለን። ተገዝሮ ሳለ የተጠራ ቢኖር አለመገዘርን አይመኝ። ያልተገዘርም ቢጠራ ከዚያ ወደ አይገዘር። የእግዚአብሔርን ትእዛዝ መጠበቅ ነው እንጂ መገዘርም አይጠቅምም አለመገዘርም አይጎዳም። ሁሉ እንደተጠራ እንዲሁ ይኖር። አንተ ባሪያ ሳለህ ብታምን አያሳዝንህ። የሚቻልህ ከሆነ ግን ነፃነትህን አገኝ። የተጠራ ባሪያ በእግዚአብሔር ዘንድ ነፃነት ያለው ነውና፣ እንዲሁ ነፃነት ያለውም ከተጠራ የክርስቶስ ባሪያ ነው። በዋጋ ገዝቷችኋልና የሰው ተገዦች አትሆኑ። ወንድሞቻችን ሁላችሁም በተጠራችሁበት እንዲሁ በእግዚአብሔር ኑሩ። ስለ ደናግልም የምነግራችሁ የእግዚአብሔር ትእዛዝ አይደለም። ታማኝ እንዲሆን እግዚአብሔር ይቅር ያለኝ እንደመሆኔ ምክሬን ነገራቸው እነግራችኋለሁ እንጂ። ነገር ግን እንዲህ ይመስለኛል፣ በግድ ይህ ሊመረጥ ይሻላልና፣ እንዲህ ሆኖ ቢኖር ለሰው ይሻለዋል። ከሚስት ጋር ሳለህ ከእርሷ መፋታትን አትሻ። ሚስት ከሌለ ግን ሚስትን አትሻ። ብታገባም ኃጢአት አይሆንብህም። ድንግሊቱን ባል ብታገባ ኃጢአት አይሆንባትም።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 ሊያውቅ የሚገባውን ገና አላወቀም። እግዚአብሔርን የሚወድ ሰው ግን እርሱ በእርሱ ዘንድ በእውነት የታወቀ ነው። ለጣዖታት የተሰዋውን ስለመብላት ግን ጣዖት ሁሉ በዓለም ከንቱ እንደሆነ ከአንድ እግዚአብሔርን በቀር ሌላ አምላክ እንደሌለ እናውቃለን። አማልክት የሚሏቸው ነገሮች አሉና፣ በሰማይም ቢሆን በምድርም ቢሆን ብዙ አማልክትና ብዙ ጌቶች ቢኖሩ፣ ለእኛስ ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ እግዚአብሔር አብ አለን። ሁሉ በእርሱ የሆነ እኛም በእርሱ ይሆን አንድ ጌታ ኢየሱስ ክርስቶስም አለን። ነገር ግን ሁሉ የሚያውቀው አይደለም። እስከ ዛሬ በጣዖታት ልማድ ለጣዖት የተሰዋውን የሚበሉ አሉ፣ ሕሊናቸውም ደካማ ስለሆነ ይረግሳል። መብል ግን ወደ እግዚአብሔር አያደርሰንም፤ ብንበላም አይረባንም፣ ባንበላም አይጎዳንም። ነገር ግን እናንተን በማየት ሌላው እንዳይሰናከል ተጠንቀቁ። አንተ አማኙ በጣዖት ቤት በማድ ተቀምጠህ ያየህ ቢኖር፣ ያለቡ ደካማ የሆነ ሰው ወዲያው ለጣዖት የተሰዋውን ደፍሮ ይበላል ክርስቶስ ስለ እርሱ የሞተለት ያደካማ ወንድም አንተን በማየት ይጎዳል። በባልንጀሮቻችሁ ላይ እንዲህ የምትበድሉ ከሆነ ደካማ ሕሊናቸውንም የምታቆስሉ ከሆነ ክርስቶስን ትበድላላችሁ። ነገር ግን በምብል ምክንያት ወንድሜ የሚሰናከል ከሆነ ወንድሜን እንዳላሰናክል ለዘላለም ሥጋን አልበላም። ምዕራፍ ዘጠኝ እኔ ነፃ አይደለሁምን? ሐዋርያስ አይደለሁምን? ጌታችን ኢየሱስ ክርስቶስን ያየሁ አይደለሁምን? እናንተስ በጌታችን ሥራዬ አይደላችሁምን? ለሌሎች ሐዋርያቸው ባልሆንም ለእናንተስ ሐዋርያቸው እኔ ነኝ። በጌታችን የሐዋርያነት የማኅተም እናንተ ናችሁና፣ ለሚከራከሩኝ መልሴ እንዲህ ነው። በእውኑ ልንበላና ልንጠጣ አይገባንምን? እንደ ሌሎች ሐዋርያት ሁሉና እንደ ጌታችን ወንድሞች፣ እንደ ኬፋም ከሴቶች እኅታችንን ይዘን ልንዞር አይገባምን? ወይስ ስራ አለመተው መብት የሌለን እኔና በርናባስ ብቻ ነን? የሚያገለግልም ምግቡን ያገኝ ዘንድ ነው። ወይን ተክሎ ፍሬውን የማይበላ ማን ነው? መንጋውንስ ጠብቆ ወተቱን የማይጠጣ ማን ነው? በውኑ ለሰው ይምሰል እናገራለሁን? የሙሴ መጽሐፍ ኦሪትስ እንዲህ ብሎ የለምን? እህልህን በምታበራይበት ጊዜ የበሬውን አፉን አትሰረው። እንግዲህ ይህን የጻፈ ለእግዚአብሔር በሬ አሳዝኖት ነውን? ይህን የሚለው ፈጽሞ ስለኛ አይደለምን? የሚያርስ በተስፋ ሊያርስ የሚያበራይም እንዲካፈል በተስፋ ሊያበራይ ስለሚገባው በእውነት ስለ እኛ ተጽፏል። እኛ መንፈሳዊውን ነገር ከዘራንላችሁ ሥጋዊውን ነገር ብናጭድ ታላቅ ነገር ነውን? በእኛ ሹመት ሌላ የሚቀድመን ከሆነ የሚሻላችሁን እናንተ ታውቃላችሁ። እኔ ይህን አልፈለግኩትም፣ ነገር ግን የክርስቶስን ትምህርት እንዳላሰናክል በሁሉ ታገሳለሁ። የጣዖታቱ ካህናት የጣዖታቱን መባ እንደሚበሉ አታውቁምን? መሠዊያውን የሚያገለግሉን መሥዋዕቱን እንደሚካፈሉ አታውቁምን? ለቤተ እግዚአብሔር ሹሞች መተዳደሪያቸው በቤተ እግዚአብሔር መባ ነው። ጌታችንም እንዲሁ ወንጌልን ለሚያስተምሩ ሰዎች ለሕይወታቸው መተዳደሪያ በዚያ ወንጌልን ለማስተማር ይሆን ዘንድ አዘዘ። እኔ ግን ይህን ቢሆን አልፈቀድሁትም። ይህን የጻፉም ይህን እንዳገኝ ብዬ አይደለም። እኔ ግን ምስጋና ከሚቀርብኝ ሞት ይሻለኛል። ወንጌልን ባስተምርም መመስገን አይገባኝም ታዝዣ አድርጌዋለሁና፣ ወንጌልን ባላስተምር ደግሞ ወዮልኝ። ይህንስ በፈቃድ አድርጌው ብሆን ዋጋዬን ባገኘሁ ነበር። በግድ ከሆነ ግን በተሰጠኝ መጋቢነት አገለገልኩ። እንግዲህ ዋጋዬ ምንድን ነው? ወንጌልን ባስተምርም በሹመት የማገኘው ሳይኖር ወንጌልን ያለ ዋጋ እንዳስተምር ባደርግ ነው። እኔ ከሁሉ ይልቅ ነፃ ስሆን ብዙዎችን ወደ ሃይማኖት ሰበስባቸው ዘንድ እንደ ባሪያ ራሴ ለሁሉ አስገዛው። አይሁድን እጠቅማቸው ዘንድ ለአይሁድ እንደ አይሁዳዊ ሆንኩላቸው። ከወሪት በታች ያሉትን እጠቅም ዘንድ እኔ ራሴ ከወሪት በታች ሳልሆን ከወሪት በታች ላሉት ከወሪት በታች እንዳለ ሰው ሆንኩላቸው። የእግዚአብሔርን ሕግ የዘነገው ሳልሆን በክርስቶስ ሕግም ሳለሁ ሕግ የሌላቸውን እጠቅማቸው ዘንድ ሕግ ለሌላቸው ሕግ እንደሌለው ሆንኩላቸው። ደካሞችን እጠቅማቸው ዘንድ ለደካሞች እንደ ደካማ ሆንኩላቸው። በሁሉ መንገድ አንዳንዶቹን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩ። በወንጌልም ትምህርት አንድነት ይኖረኝ ዘንድ ስለ ወንጌል ትምህርት ሁሉን አደርጋለሁ። በእሽቅ ድምድም ስፍራ የሚሽቀዳደሙ ሁሉ እንደሚፋጠኑ አታውቁምን? ለቀደመው የሚደረግለት ዋጋ አለ። እንዲሁ እናንተም እንድታገኙ ፈጽማችሁ ሩጡ። የሚታገል ሁሉ በሁሉ ነገር ይታገሳል። እነርሱስ የሚጠፋውንና የሚያልፈውን የምስጋናቸውን ዋጋ አክሊል ያገኙ ዘንድ ይበረታሉ፤ እኛ ግን የማያልፈውን አክሊል ለማግኘት እንታገሳለን። እኔ ያለ ሀሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፤ ነፋስንም እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌላ ሳስተምር እኔ ለራሴ የተናኩ እንዳልሆን ሰውነቴን አስጨንቃታለሁ ሥጋዬንም አስገዛዋለሁ። ምዕራፍ አስር ወንድሞቻችን ሆይ አባቶቻችን ሁሉ ደመና እንደጋረዳቸው ሁሉም በባሕር መካከል አልፈው እንደሄዱ ልታውቁ እወዳለሁ። ሁሉንም ሙሴ በደመና በባሕር አጠመቃቸው። ሁሉም ያን መንፈሳዊ ምግብ ተመገቡ። ሁሉም ያን መንፈሳዊ መጠጥ ጠጡ። ይኸውም በኋላቸው ከሚሄደው ከመንፈሳዊ ዓለት የጠጡት ነው ያም ማለት ክርስቶስ ነበረ እግዚአብሔር ግን ከእነርሱ በሁሉም ደስ አላለው ብዙዎቹ በምድረ በዳው አድቀዋልና እነርሱ እንደተመኙ እኛ ደግሞ ክፉ እንዳንመኝ እነርሱ ለእኛ ምሳሌ ሆኑልን አሕዛብ ተቀመጡ ይበሉና ይጠጡም ጀመር ሊዘፉም ተነሱ ብሎ መጽሐፍ እንደተናገረ ከእነርሱ አንዳንዶቹ እንዳመለኩ ጣዖትን የምታመልኩ አትሆኑ ከእነርሱም አንዳንዶቹ እንደሴሰኑ በአንድ ቀንም 23 ሺህ ሰዎች እንደወደቁ አንሴሰን ከእነርሱም አንዳንዶቹ እግዚአብሔር እንደተፈታተኑት ነዘረባብም እንዳጠፋቸው እግዚአብሔርን አንፈታተን። ከእነርሱም አንዳንዶቹ እንዳንጎራጎሩበት በመክሰፍትም እንደጠፉ አናንጎራጎር። እነርሱን ያገኛቸው ይህ ሁሉ ነገር በኋላ ዘመን ለምንነት ሰው ለእኛ ትምህርትና ምክር ሊሆነን ምሳሌ ሆኖ ተጻፈ። አሁንም ያቆም ያለሁ ብሎ በራሱ የሚታመን ሰው እርሱ እንዳይወድቅ ይጠንቀቅ። በሰው ላይ እንደሚደርሰው ያለ ፈተና ነው እንጂ ሌላ ፈተና ያገኛችሁም፣ በምትችሉት መከራ ነው እንጂ በማትችሉት መከራ ተፈተኑ ዘንድ ያልተዋችሁ እግዚአብሔር የተመሰገነ ነው። እርሱም ከፈተና ትድኑ ዘንድ በመከራ ጊዜ ይረዳቸዋል። ወንድሞች፣ አሁንም ጣዖት ከማምለክ ሽሹ። ለአዋቂዎች እንደሚነገር ነግራቸዋለሁ። ትክክለኛውንም እናንተ ራሳችሁ ፍረዱ። ይህ የምንባረከው የበረከት ጽዋ ከክርስቶስ ደም ጋር አንድ አይደለምን? የምንፈትተው ይህ ኅብስት ከክርስቶስ ሥጋ ጋር አንድ አይደለምን? ኅብስቱ አንድ እንደሆነ እንዲሁ እኛም ብዙዎች ስንሆን አንድ አካል ነን፣ ሁላችንም ከአንድ ኅብስት እንቀበላለንና። እስራኤል ዘስጋን ተመልከቱ፣ መስዋየቱን ይበላሉ ከመሰዊያውም ጋር አንድ ይሆኑ አልነበረምን? እንግዲህ ምን እንላለን? ለጣዖታት የሚሰዋ መስዋይት ከንቱ ነው፣ የሚሰዋ መስዋይት ከንቱ ነው፣ ጣዖቶቻቸውም ከንቱ ናቸው። አሕዛብም የሚሰው ላጋንንት ነው እንጂ ለእግዚአብሔር አይደለም። ነገር ግን የአጋንንት ተባባሪዎች እንድትሆኑ አልፈቅድላችሁም። የእግዚአብሔርን ጽዋና የአጋንንትን ጽዋ አንድ አድርጋችሁ መጠጣት አትችሉም። የእግዚአብሔር ማዕድና የአጋንንትን ማዕድ በአንድነት ልትበሉ አትችሉም። እንግዲህ እግዚአብሔርን እናስቀናውን? በውኑ እኛ ከእርሱ እንበረታለን? ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። ለባልንጀራችሁ እንጂ ለራሳችሁ አታሉ። ደግሞም በሥጋ ገበያ የሚሸጡትን ሁሉ ከህሊና የተነሳት አትመራመሩ ብሉ ምድር ሞላዋ የእግዚአብሔር ናትና፣ ያላመነ ሰው ቢጠራችሁ ልትሄዱም ብትወዱ ያቀረቡላችሁን ሁሉ ከህሊና የተነሳ ሳትመራምሩ ብሉ። እንግዲህ ይህ ለጣዖት የተሰዋ ነው ያላችሁ ቢኖር ግን ስለነገራችሁና ባልንጀራችሁም የሚጠራጠር ስለሆነ አትብሉ። ነፃነታችሁን እንዳይነቅፏት አስረድተዋችኋልና፣ በጸጋ ብበላ ግን በነገሩ ስለማመሰግን ለምን ይነቅፉኛል? ብትበሉም ብትጠጡም የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት። ለአይሁድም ለአረማውያንም ለእግዚአብሔር ቤተ ክርስቲያንም የአለመሰናክል አርያ ሁኗቸው፣ እኔም ሁሉን በሁሉ ነገር ደስ እንዳሰኝ ይድኑ ዘንድ የብዙዎችን ተርላሽ አለሁ እንጂ የራሴን ተር ላይምሻ አይደለሁም። ምዕራፍ 11 ይቀጥላል። ረድኤተ እግዚአብሔር አይለየን።